በኢትዮጵያ ሸለቆዎች ለበርካታ ሺ ዓመታት የታፈነው እውነትና አስደናቂውን ሚስጥር አገኘሁት። አሁን በኢትዮጵያ ሸለቆዎች ለበርካታ ሺ ዓመታት የታፈነውን እጅግ ረቂቅ ሚስጥር ያልተነገረውን እውነት አግኝቸዋለሁ። የሙሴ ጽላት፣ ታቦተ ጽዮን፣ ታቦተ ሚካኤል ያልተነገረው የሺ ዓመት አስደናቂ ሚስጥር የትና እንዴት ከወዴት በኩል ሰላም በመላው ዓለም የምትገኙ ውድ አድማጭና ተከታታዮቼ፣ እንደምን ቆይታችሁኛል? ፍለጋ አያልቅም። ለዛሬ ማጋረራችሁ እጅግ ሚስጥራዊ የሆነ በፍለጋዬ ወቅት ያገኘሁትን የጉዞ ማስታወሻዎች ውስጥ መዝዤ ይህንን አስደናቂ ጉዳይ ስነግራችሁ እንደምትደነቁበት አልጠራጠርም። ፍለጋ መቸም አያልቅም። በግሌ እንደሚታወቀው በተለያዩ ጥንታዊ ታሪካዊ ሃይማኖታዊ ምስጥራትን በመፈለግ የተሸሸጉትን ለዘመናትም የተሰወሩትን እንቋዎቻችንን በማውጣት ለትውልድ ማስተላለፍ የትውልድ ኃላፊነት አለብኝና ይህንን አደራ ለመወጣት እኳትናለሁም፣ እኳሳለሁም፣ እፈልጋለሁም። በመሰራቸው የምርምር ስራዎች በኢትዮጵያ ምድርም የተለያዩ ቦታዎች እንከራተታለሁ። በሀገር ውስጥና ከሀገር ውጭ ያሉ ታምራት ድንቅ ድንቅ ነገሮች ሁሉም በተለይ ኢትዮጵያን ይገልጣሉ ብዬ የማሰባቸውን የማሰባቸውን ሚስጥራዊ ኩነቶች ለሺህ ዘመናት ተሸፍነዋል። በእምብ የማምነውን እውነት ለናንተ አጋራችኋለሁ። የተዳፈነውን ሚስጥራት የአባቶችን ረቂቅ እውቀት ለሺህ ዘመናት የጠፉ የብራና ላይ መዛግብቶቻችን የሥነ ጥበብና የሕክምና እጅግ የረቀቀ ሙያና የአባቶቻችን የዕውቀት ከፍታ የኪነ ህንፃ የሥነ ፍጥረታት ታሪኮቻችንና ሚስጥራዊ ኮዶችን የሚፈቱ እንደ ትውልድ የሚያሻግሩን ኢትዮጵያን አንድ ምዕራፍ ከፍ ያደርጋሉ ብዬ ከማስባቸው እኔ ሁለንተናዊ የትላንት ማንነቶችና ዕውቀቶቻችን ለማግኘት፣ የተዳፈነውን ለመግለጥ፣ በሴራና በተንኮል የተሸሸገውን ለህዝብ ይፋ ለማውጣት የማልገባበት ስምጥ የማልጓዝበት በረሃ የማላስሰው ምድር አይኖረኝም። በጥንታዊ ገዳማትና ድባራት እዞራለሁ። ጥንታዊ የሆኑ ዕውቀቶችን የሚያውቁና የተረዱ አባቶችን እጠይቃለሁ። እነርሱ በህይወተ ስጋ እያሉ ከነርሱ እውነተኛ የሆኑ መረጃዎች ለመሰብሰብ እሞክራለሁ። በፍለጋዬ የማገኘውን በአስሳዊ ወቅት የገጠሙኝን የጉዞ ማስታወሻዎችን ገልጬ በዚህው የዩቲዩብ ቻናል እንዲሁም በቴሌግራም ገጽ ላይ አጋራችኋሉም። ቴሌግራም ገጽን በዲስክሪፕሽን ቦክስ ላይ የማስቀምጥ ይሆናል። ምናልባት ይህንን ድንቅ ታሪክ ሰምታችሁት ላታውቁ ትችላላችሁ። በኢትዮጵያ ሸለቆዎች ለበርካታ ሺህ ዓመታት እየታፈነው እውነትና አስደናቂውን ሚስጥር እንሆ ይፋ ለመውጣት አስቤያለሁ የሙሴ ጽላት ታቦተ ጽዮንና ታቦተ ሚካኤል እጅግ አስደናቂ የጉዞ ማስታወሻዬ፣ ያልተነገረው የሻመታት አስደናቂ ምስጢር የትና ወዴት ይገኛል? ዛሬ ላይ በብዙሐኑ ያልታወቀ አንድ ምስጢር ልገልጥላችሁ ወድጃለሁ። በርካታ ዘመናትን ያሳለፈው በኢትዮጵያ ስምጥ ሸለቆና በቅዱሳን አባቶቻችን ተጠብቆ የሚኖረው ዛሬ ጊዜው ደርሶ ምስጢሩ ሊወጣ ነው። ታቦተ ሚካኤልን እንፈለጋም። ወደ ኢትዮጵያ ምድር የመጣው የቅዱስ ሚካኤል የቃል ኪዳን ታቦት እንዳለ ስንቶቻችን እናውቃለን? ወደ አንድ ድንቅ ቦታ አብራችሁኝ ተጓዙ። የተከዜ ወንዝ መነሻ እየላ ሚካኤል የዋሻው ነገር፣ የሚስጥራዊ አባቶቻችን አቀማመጥና ለዘመናት የሸሸጉበት እውነት እንዲሁ ነው። የአቡነ ዮሴፍ እዝጊትና አቦሃ፣ የጋሪያ ተራሮች ጥብቅ ስፍራ የሀያ ትላልቅ ወንዞች የተከዚ የተፋሰዙ ወንዞች ምንጭ እየተመለከትኩኝ ጉዞ ይቀጥላለሁ። ያልተነገረለት ታላቁ እየላ ሚካኤል አየለ ሚካኤል የተከዚ ወንዝ ምንጭ የሆነው እድሜ የጠገቡ በጉያው አቅፎ የያዘው ታላቅ ዘመን አይሽሬ ማንነቱን ልንገልጥ ነውና ተዘጋጁ እላችኋለሁ። እንዲሁም ለሺ ዓመታት ተዳፍኖ የኖረው ከታቦተ ጽዮን እኩል ታሪክ ስላለው ከእግዚአብሔር ለሌዋውያን ወገን ሙሴ ሲወርድም ከታላቁ ጠቢው ሶሎሞን አልፎም በቀዳማዊ ምኒልክ በኩል ከታቦተ ጽዮን ጋር ወደ ምድረ ኢትዮጵያ ስለመጣው ኢየላ ሚካኤል በሰሜን ወሎ ዞን በግዳን ወረዳ በአቦይ ጋር ጥብቅ ስፍራ ከቅዱስ ላሊበላ አሁን ዮሴፍ በ43 ኪሎ ሜትርና ካቡነ ዮሴፍ አቧይ ጋሪያ ተራራ በ84 ኪሎ ሜትር ርቀት ላይ በድብሳ ኢየሱስ አጠገብ ወደሚገኘው ታላቅ ልብ የጠገብ ገዳም በወፍ በረር ቅኝት አብራችኝ ተጓዙ፣ ተከተሉኝ። እኔ ታሪክን ከሃይማኖት ጋር አዋደውና በማይናደ የቃል ኪዳን ሰነድ ዘመናትን ከተሻገሩ ታሪክን አሰላስለውና አስማምተው ከያዙልን ዘመናዊ ሽሬ የትናንት ነጸብራቅን ከሚያሳዩን ጥቂት ያው ምስክሮቻችን አንዱ እድሜ ጠገቡ እየላ ሚካኤል ታላቅ ዓለምን የሚያስደምም ድንቅ ምስጢርን ይዞ ለሺህ ዓመታት ሳይገለጥና ሳይታወቅ የኖረ የሙሴ፣ የሌዋውያኑ፣ የሶሎሞኖ ጥንታዊው ቅዱሱ ሚካኤል በእርግጥ እኛ ኢትዮጵያውያን ይህንን ምስጢር ላናቀው እንችላለን። ነገር ግን በተለይ ከሲአይኤ እና ከታላላቅ የዓለም የሚስጥር ማህበራት ላይ ከሚፈለጉ ጥንታዊና ሚስጥራዊ ቅርሶቻችን አንዱ የእየላው ቅዱስ ሚካኤል ነው። አዎ፣ በርግጥ በእግዚአብሔር ድንቅና ረቂቅ ጥበብ ተጠብቆ የሚኖረው ይህ ቅዱስ ቅርስ ብቻም አይደለም ያለው። እጅግ በርካታ ታምራት የሚደረጉበትን ባይኖች ዘንድ በጆሮችም ሰማ ዘንድ እግዚአብሔር የፈቀደውን ይህንን ድንቅ ቦታ ከአክሱም ስልጣኔ ጋር የተቆራኘ ታሪክ ያለውና በዘመኑ የነበሩ ነገስታት ለሃይማኖታዊ ስርዓት ይገለገሉበት የነበረው ከአክሱም ጽዮን ማርያም ታቦት ጋር ከኢየሩሳሌም እንደመጣ ብዙሃኑ ጻሕፍት እንኳን ያልተረዱት ታላቅ ሚስጥር ስለያዘው በዘመን ውስጥ ሚስጥሩን ለጥቂቶቹ የገለጠው ቅዱስ ቦታም እየላም ዕድሜ ጠገቡ ታቦት ቅዱስ ሚካኤል በአካባቢው ህብረተሰብ እየላ አየለ ሚካኤል ተብሎ ስለሚጠራው ከህዝብ ጋር ኑሮ ከሀገር ጋር ያረጀውም ስላልተነገረለት ታላቅ ገዳምና ጥንታዊ ማንነቱ በወሎ ክፍለ ሀገር እንወርዳለም። ይህ ቤተክርስቲያን ከክርስቶስ ልደት በፊት በ987 ዓመተ ዓለም በቀዳማዊ ብሊልክና በንጉስ ዛጌ እንደተመሰረተ ታሪክ ይነግረናል። ከክርስቶስ ልደት ሺህ ዓመታት ቀደም ብሎ ንግስተ ሳባ ልጇን ሚኒልክን ከአባቱ ጋር ከሰሎሞን ጋር ወደ ኢየሩሳሌም ልካው እንደተመለሰም ወደ ላስታና ሸዋ ሄዶ ግዛት እንዲያስፋፋና አገር እንዲጎበኝ ላከችው ይላል ጥንታዊ ታሪኩም። ወጣቱ ንጉስም ታቦቱን ከጥቂት ካይናት ጋር ይዘው ሰራዊታቸውንም አስከትለው ጉዟቸውን ቀጠሉም። ሁለት ወር ከሳምንት ከተጓዙ በኋላ ላስታ አላዳ ከተባለ ቦታ ደረሱ ይላሉ እኒ ጥንታዊ የብራና ላይ ጽሁፎቹ ለሺ ዘመናት ታትመው ሚስጥራቸው ስገልጥ ከነገሩኝ ማንነታቸው የተወሰነው ወንዙንም እንደተሻገሩ አተርጌ ከተባለ ስፍራ ደረሱ ይላል። አተርጌን በለምላሚዋና በምንጮቿ ብዛት እንዲሁም ተስማሚ የሆነውን የአየር ንብረቷን በተራራ ተከቦ የተንጣለለ እርሻዋ ማርኳቸው አዳራሻቸውን እዚያው ለማድረግ ተስማሙ በዛም አዳራቸውን ሰየሙ ይለናል ይሄ ታላቅ ጥንታዊ የሺ ዘመናት እድሜ ያለው የብራና ላይ ጽሑፍ ድንኳናቸውን በመትከል ወጣቶቹ ነገስታት ካህናቱና ወታደሮቹ በየደረጃቸው ቦታ ቦታቸውን ያዙም ይህንንም የሰማ የወቅቱ የላስታ ገረገዥ የነበረው አላርሶን መኳንንቱን እግረኛ ሰራዊቱን አስከትሎ በመሄድ ለንጉሶቹ የሚገባውን ግብር አቀረበ፣ ይላል ይሄ የሺ አመት ታሪክን እየዘገበና እየነገረን ያለው ጥንታዊ ብራና ላይ በግዕዝ የተከተበው መጽሐፍ። ንጉሶቹም በዚህ አይነት ወቅቱን ጠብቆ እንዲገብር ግዛቱንም እንደያዘ እንዲቀጥል ፈቀዱለት። በአተርጌ የተደረገው እረፍትን እንዲዋብቅቶ ለጉዞ ዝግጅት ሲጀመር የታወተ የሚካሄድ ሌዋውያኖቹ ካህናት ሳዶቅና ዛሪያስ ሊቀ ገበዙም ጰርጤዛ በአንድነት በመሆን ታቦቱን ተሸክመው ለመሄድ ሲሞክሩ ታቦቱ ከቦታው አልንቀሳቀስም በማለቱ ወደ ንጉሶቹ በመቅረብ ታቦተ ጽዮን ከኢየሩሳሌም መጥታ ምድር አክሶም ስትደርስ አልነሳም እንዳለችው ይህም ታቦት ልናነሳው ብንሞክርን ሞክር እምቢ አለን ብሎ ተናገሩ። ተከትለውም ከነገስታቱ ጋር ሲጓዙ የነበሩት አምሳ ን ጫጭ ጊደር ላሞች በጠባቂዎችም ለመታለብ እንዲንዳሯቸውና ከነጥጆቻቸው እየፈረጠጡ ጥራዋቸው እንደሄዱ ተናግረው ሳይጨርሱ የነዎቹም ጠባቂ ንዎቹ መረን እንደሄዱበት ይናገራል ይላል። በዚሁም ጊዜ ንጉሥ ሚኒሊክ በሁኔታው ተከዙ። ስለሆነም ንጉሱ ተከዙ ከሚለው በመውሰድ ምንጩ ተከዝ የተባለ እስከዛሬ ድረስ ወንዙ ተከዜ ተብሎ የተጠራበት ዋና ምክንያት እንዲህ ነው። ከሶስት ሺህ ዓመት ቀደም ብሎ የተነገረው እውነተኛ ታሪክ ይህ ነው። ከዛም በኋላ ንጉሱ ለላስተዋ አገረ ገዥ ለአራርሶንና ለተከታዮቹ ለመላው ሕዝብና ሥራዊት እንዲሁ የሚል አዋጅን አስነገሩ ይላል ግለ ታሪካቸውን የያዘው ይህ ታላቁ የብርሃና ይህ ሁሉም የተፈጸመው በፈቃድ እግዚአብሔር ስለሆነ ይህ ቦታ ካሁን ጀምሮ አትርጌ ይባል የነበረው ተለውጦ አየለን አስቸገረን እንቢያለን። ሁለተኛው ምንጩ አይነ ተከዚ አካባቢ ደበሳ ድብሳ የተባለው ንሞቹ የሄዱበት ጽድፍ ይባል የነበረው መራን ገደል ተባለ ይላል። ታሪኩም ማዕከሉ አየለነ ሚካኤል ሆኖ ከምስራቅ እስከ ምዕራብ የአንድ ጎረምሳ ውሎ መንገድ የአየለነ ቅዱስ ሚካኤል መተዳደሪያ ይሁን፣ ካህናቱ ሳዱቅና ዛርያስ በርጤዛና ሌሎችንም ከነቤተሰቦቻቸው ለአየለነ ቅዱስ ሚካኤል አገልጋዮች ሆነው ሥርዓተ አይሁድን ደፍተራ ኦሪት እንዲፈጽሙ ዳሞችና ነዎች አይነ ተከዚን ለሚንከባከቡና ለአየለነ ላይየለነ ለታቦቱ አገልጋዮች እንዲሆን፣ እንዲሁም ለታዛዦች ሁሉ እንዲሆን አዘናል ብለው በመናገራቸው ከዚያ ጊዜ ጀምሮ ታቦተጉ በምስጢር በአካባቢው ጥቅጥቅ ባለ ጫካ በአንድ ትልቅ የኮሶ ዛፍ ቅርፊት ውስጥ ቤተ መቅደስ እስኪሰራለት እንዲቀመጥ ተደረገ። እንግዲህ ውድ አድማጭና ተከታታዮች ታላቁ ምስጢር የሚጀምረው ከዚህ ነው። ይህ በቅርፊት የተቀመጠው በቤተ መቅደሱ ውስጥ ያልነገሰው እንዲሁ በጫካው የተቀመጠው አየለ ሚካኤል የተባለው የታላቁ የሙሴ ታሪክን የያዘው የቅዱስ ታቦት የት ነው ያለው? ሚሎኑ ንግስተ ሳባ በነገስጅ በ31 ዓመቷ በ987 ከዚህ ዓለም በሞት ስትለይ ቀዳማዊ ምንሊክ እናቱን ተከትሎ አክሱም ላይ የኢትዮጵያ ንጉሰ ነገስት ሲሆን፣ ንጉሱ ዛጌም ማይከሉን እየላ አድርጎ ደቡቡን ሲያስተዳድር ቆይቷል። በርግጥ ይህ በየትም ቦታ የማይገኝ ታሪክ ቢሆንም የሚስጥራዊ መጽሐፍ ግን ይነግረናል። ንጉስ ዛግዌ መሥዋዕተ ኦሪትን ይሰዋበት እንደነበረ የሚነገርለት እንዲሁም እንደ ቤተ መንግሥትነት ይገለገልበት እየተባለ የሚወራለት ከ3 እስከ 5 ኪሎ ሜትር ስፋት ያለው ዋሻ በቤተክርስቲያኑ አካባቢ ዛሬም ይገኛል። አሁን በዚህ ነው እንግዲህ ታሪኬን ያደረግኩት። በዚህ ዋሻ ውስጥ ነው ፍለጋዬን ያደረግኩት። በዚህ ዋሻ ውስጥ ነው መንከራተቴን፣ መውጣ ውረዴን፣ ማግኘት ማጣጤን፣ ተስፋ መቁረጤን ሁሉ በዚሁ ያከናወንኩት። ይህ ታላቅና እድሜ የጠገብ ቤተክርስቲያን በ1985 በአካባቢው ህብረተሰብና በቤተ ክህነቱ ድጋፍ እድሳት የተደረገለት ሲሆን በቅጥሩም የንጉዝ ዛጉያ ዐጽም በክብር አርፎበታል። አዎም የታላቁ የንጉስ ዛጉዬ አጽም በክብር እዚሁ አርፎበታል ንጉስ ዛጉዌ ማለት የዛጉዌ ሥርወ መንግስት እየተባለ የሚጠራው በተለይ ከ12 አምሳዎቹ አጋማሽ ጀምሮ ለበርካታ ዘመናት የቆየው የላስታና የላስታ ገረገዥ እንላሊበላን ጨምሮ የሱ የዘርሃር የሆነው ዋና ቅድማያታቸው ዛጉዌ ነው የዛጉዌ አጽም የታላቁ የቀዳሞ የምኒልክ ወንድም እንደማለት ነው። በቅርብ የተሰራ ከተራሮች እቅፍ ውስጥ ያለው ቤተክርስቲያን አለ። እኔ በግሌ ይህን ፍለጋ አደረግኩኝ፣ ይሄን አሰሳ አደረግኩ። የት ነው ያለው ብዬ ፈለግኩኝ። ለህይወት መስዋዕትነት እስከሆን ድረስ በዚህና በአካባቢው በገደላ ገደልና በየሸንተረሩ ጥንታዊ መዛግብትንም በመፈለግና በማሰስ የዚህ እውነተኛ መገኛ የት ይሆን የሚለውን የመጨረሻ ድምዳሜ ደረስኩበት ይመስለኛል። እኔ በግል ምልከታዬ ያ ለታላቁ ለእስራኤላውያን ከግብፅ ባርነት ያወጣቸው የሙሴው እየላ ሚካኤል ታቦተ ሕግ ከዚህ ቤተ ክርስቲያን አለ ብዬ አላምንም። አዎ፣ የለም። በዚሁ አቅራቢያ በዋሻ ውስጥ ባደረግኩት በምስጢርና ልዩ በሆነ ስፍራ በክብር በታላቅ አባቶቻችን ከመኖሩ እንደተቀመጠ አምናለሁም አምናለሁም እዚሁ ነው ያለው። በእርግጥ ይህንን እውነት ለመግለጥ እንደ ታቦተ ጽዮን የሌዋውያኑ የሙሴው እስራኤልን ከግብፅ ባርነት ያወጣው የቅዱስ ሚካኤልን ታቦት በዓለም ላይ ለማንገስና ለማግነን እንዲሁም እውነቱን ለመግለጥ ሚስጥር አዋቂ አባቶችን ዋቢ አድርጎ ሚስጥራዊ አሰሳና ፍለጋን በተገቢው መልኩ መከወን ይገባልም። እጅግ በርካታ ለመመናን ይፋ ያልወጡ ዘመን ያስረጃቸው ዘመን ተሻጋሪ ድንቅና ልዩ ሚስጥራትን የተሸከመችው ኢትዮጵያ ባውቀናት ልክን ገልጣታለን። የታቦተ ጽዮን መገኛ በይፋ ለዓለም እንዳስተዋወቀው እንደ ግርሃ ማንኮክ ከአውሮፓ መጥቶ ታቦተ ሚካኤልን ፍለጋ ብሎ መጽሐፍ እስኪያሳትምልህ አትጠብቅም። የሚስጥር መንገዱ እንጂ መዳረሻ የሚስጥር መንገዷን ነግሬሃለሁ። አንተ አስፋው፣ አንተ አምላው፣ አንተ ፈልግ። አንተ የታሪክና የትውልድ ተወቃሽ እንደሆንክ ኃላፊነት ይሰማም። ይህ ለሁላችንም የሚሆን ጥያቄ ነው። የትውልድ ኃላፊነት እንዳለብን ካመን ያልተገለጠችውን ኢትዮጵያን ለመግለጥ እሷንም በዓለም አደባባይ ለማንገስ ዛሬ ነው ቀኑ ብዬ አምናለሁ። ስለሆነም የሙሴው ቅዱስ ሚካኤል ታቦት የሚገኘው ኢትዮጵያ ውስጥ ተከዜ ከሚመነጭበት ራስ ልዩ ስሙ ኢየላ ሚካኤል አካባቢ። አዎ እዛው አካባቢ አለም። ታዲያ ይህ ታቦት እዚሁ አካባቢ አለ ማለት እዛው ቦታ አለ ማለት ሳይሆን፣ በዋሻው ውስጥ በክብር ተቀምጦ በእግዚአብሔር መልአክ እየተጠበቀ ይኖራል። ይህም ብቻ ሳይሆን ሌሎች ያልተነገሩ ምስጢራት አሉ። እኔ ያየኋቸው በአናብርትና በአናብስት የሚጠበቁም በቅዱሳን መላእክት ጠባቂነት ጸንተው ለዘመናት የሚኖሩ ስለ ቀጸላ መንግስት፣ ስለ በትረ መንግስት፣ ስለ ነሙአ መንግስት፣ ስለ ነህገ መንግስት፣ ስለ ታወተ ህግ እኔ አላችሁ ታቃላችሁ። እኔም ከሙሴ ሲወርድ ሲወራረድ አልፎ ዛሬ በኢትዮጵያ ምድር በዋሻ ውስጥ እንዳሉ በቅዱሳን መለህ ጠባቂነት እንደሚሮኑ ባናብስትና ባናብርት እንደሚጠበቁ እኔ ይሄው ምስክሮኝ። በመላ ዓለም የምትገኙ ውድ አድማጭና ተከታታዮቼ፣ እንደነገርኳችሁ እኔ በተለያዩ ሀገር ውስጥና በውጭ ባሉ ጥንታዊ መዛግቶቻችን ዙሪያ የአቅሜን ያክል ለመስራት እሞክራለሁ። አብራችሁ መስራት ለምትፈልጉ በእንደዚህ አይነት ጉዳዮች ላይ ውስጣዊ ፍላጎት ያላችሁና ለሀገርና ለትውልድ ለሕዝብ የሚጠቅሙ ሀሳቦች አሉኝ ብላችሁ የምታስቡ ከሆነም በዲስክሪሽን ቦክስ ላይ በማስቀምጥላችሁ የቴሌግራም አካውንት ይኖራል። በእርሱ እኔም ማግኘት ችላላችሁ። አብረን ተጋግዘን ተባብረን ለሀገር የሚበጅ ስራን መስራት የምንችላቸው እልፍ መንገዶች ወደፊት ስላሉ እነርሱን ተደጋግፈ እንሰራለን ብዬ አምናለሁኝ። በድጋሚ በሌላ ሀሳብና ፕሮግራም እስክንገናኝ ድረስ ሰላም ተሆኑ ልይ ዘንድ እየተመኘው እሰናበታችኋለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለመላው ዓለም ሁሉ።